ስታብ ዲስፔክት ኦርቶዶክስ ገና እሸናበታለሁ ኦርቶ አራበታለሁ። ገና ገና ሸና ምን ታመጣላችሁ እናንተ እኮ ይኸውላችሁ፣ ኦርቶዶክስ እኔን ቆቋ እንደ አዳምጠኝ ቆቋ አዳምጠኝ። እሸናበታለሁ ገና አራበታለሁ። ይሄ የኦርቶዶክስ ተዋህዶ ውስጥ የገባውን አጋንንት እናስወጠዋለን ማስተር ኖ ኖ ቆይ ቆይ ቆይ፣ እናስወጠዋለን። ኦርቶዶክስ ተዋህዶ ውስጥ የገባውን አጋንንት እናስወጠዋለን። በኦርቶዶክስና በእስልምና ጉዳይ ፍጹም አልደራደር ሰው ነው። ቆሻሻ ነው። ባህዶ ጥንዚዛና ለጥንዛ ሲዳከሉ ሲባዱ የሚልኩ ዲያቆናቶች ያሉበት ዘመን እኮ ነው። አያ ጥንዚዛ አይ ቋቋ። አሁን እኔ ይኸውልህ፣ እኔ አሁን እኔ ቤታዮ የያዛት ነው የኦርቶዶክስ ታዶ አጋንንት እንዲወጣላት ነው የምጸልይላት እንጂ። ነው ነው። እኔ አሜን፣ ወልድ ወልዱ ወሄድ፣ ጊዜኔ ኢየሱስ ክርስቶስ መድሃኒነ አሜን፣ መንፈስ ቅዱስ ባራገይቶ፣ ስነዚህ ወመንዚህ ሁሉ አሜን። ሰባቶ ክብር ለሰሙስ ቅዱስ ይላል። ደብረ ጽዮን ጌታቸው ረዳ ይህ ደግሞ ለትግሬዎች ነው፣ ለእናንተ ነው። ሰባት ነጋ። ደብረ ጽዮን ጌታቸው ረዳ አሜን። ፓስተር ሰሙ እዚህ የኦርቶዶክስ ተዋህዶ ናችሁ። እኔ ስትናገሩ ይብስብኛል። እናንተ በአጋንንት የተሞላችሁ የስዕል አድና አምላኪ እየተባላችሁ ስትሰደቡ ነው ደስ የሚላችሁ። እናንተ ጠንቋይ ይው እችን አቴ እናንተንት እንግዲህ፣ የኦርቶዶክስ ተዋህዶ ቅድስት ቤታዮ አርሴማ አይደለ እንዴ? አሃ እችን ኦርቶዶክስ ተዋህዶን የማይወክሉ ዲያቆኖች፣ ቄሶች ገብተው እና አብዛኛው የሚከተላት 99 ፐርሰንት የሚከተላት የኦርቶዶክስ ተዋህዶ ልጆች ነው የሚሉ ናቸው ፓስተር። ስለዚህ ይህ ነገር ኦርቶዶክስ ተዋህዶ ሃይማኖት ማውገዝ አለባት። እንዴት ዲያቆናት እንደዚህ ውስጥ ይገባሉ? መምህሮች እንዴት ይገባሉ? ጥያቄ ጥያቄ ይፈቀድልኛል? እባባዊ ጥያቄ ከሆነ ያው አንፈለግ እላችሁም ታምታምና ኮፒ ሊንክ አርጉ አዳምጠኝ፣ ፓስተር ጥያቄ ልጠይቆት በኢትዮጵያ ሀገራችን፣ መከበሪያችን፣ እናት ሀገራችን ኢትዮጵያ ከሁለት ውጭ ፓስተር እየሰማው ነው እስልምናና ክርስትና ተቻችለው የኖሩባት ታላቃችን ኢትዮጵያችን የራሳችን ኦርቶዶክስና ሙስሊሞች መፈጠሪያ መፈጠሪያ ሳይሆን መቀበያ ነው የሚባለው። አምተልኙ ይህን አጋነት በቅዳሴና በመዝ ብልቷን ነገር የብልቷን ነው። አዳምጠኝ፣ በጣም በጣም በጣም። ይህ ደግሞ መልቀቅ የሚችለው ማስለቀቅ የሚችለው በዩ ጩፋን አስለቀቃት። ጴንጤ አይደለችም፣ ኦርቶዶክስ ተዋህዶ እኔ ብላለች ተደብቃለች። በፈለከውና ሲዝ አንዴ ቆይ እንቀደስበት፣ ይቀደስ። ሁላችሁ መጸለይ ያለባችሁ ሳታስቡት፣ በሳቅ በጨዋታ እነ ጅቦ ይዘዋችሁ ወደ ገደል እየወሰዷቸው ነው። እነ ነቢ ደምሳሽ እነ ቤት ታየው ምናምን ወደ ገደል። ጅቦ ውጣ፣ በጌታ የጅብ መንፈስ ውጣ፣ የጅብ መንፈስ አንተ ንም አንተ እንደዚህ ላንተ ብለው እኮ ነው እንደዚህ ተወጣጥረው የሚመጡት። አጠኝ ወንድ ነበር መሰለ። ቤታዩ ሲቆረጥ የቀረ ነገር አለ ጅቡ ተማአተና አታስገባት። ሪፖርት እያሉ ነው ምናም ኖ ኖ ኖ ኖ ኖ ነው። ስማ በደንብ አዳምጥ። ባብእነትን ተው እዛው መርዝነትን ተው። በመጀመሪያ አንተ ትግሬ ነህ። ስለ ሃይማኖት ማውራት የለብህም። ትግሬ ነህ እንደ ጌታቸው ረዳ ደብረ ጽዮን እ እኔ ትግራዋይ ይለኛል ረዳ ዳስ የእናንተን እንትን no, no, no, no. ኦኬ እዚያ ቅዳሴ እዚያ ነሰሰሪ በጣም ነሰሰሪ ነው። አልሰማም ብላችኋል አላዳምጥም ብላችኋል። ትግሬ አደለውም ፓስተር፣ እኔ ትግራዋይ ነኝ እንዴ። ምን ሆኖ ነው ትግራዋይ ትግራዊ ልዩነት አለው? ኖ ኖ። ቫይብሬሽን ምን መሰለ፣ ይሄን መንፈስ የያዘችው በኦርቶዶክስ ነው። የኦርቶዶክስ እነፈለጋ ጥናጤውስ ዲያቆናቶች መምህሮች እንዳሉ እዛ ጋር እነ እነ እነ መማር እነ ቤታዩ እነ ምናምን በኦርቶዶክስም ተደብቀው እያደረጉ ነው። ስለዚህ ኦርቶዶክሶች መንቃት አለባቸው። መንቃት አለባችሁ ጌታን ነው መንቃት አለባችሁ የኔ ስም እኔ ምን ይባላል መሰላችሁ የአጋንንት ሚስት ይባላል ወይም ደግሞ የሰይጣን አሻንጉሊት ይባላል እና እሱን ይዛ መጣቸው እዚህ ጋር መጣቸው እና ስለዚህ የአጋንንትኛ የምንቃወመው እንግዲህ በጴንጤ እንደሆነ ፌቅ ነው። በጴንጤ ብንጸልይ አይሰማንም። እግዚአብሔር ሊሰማን የሚችለው የኦርቶዶክስ ተዋህዶ ቅዳሴ ራሱ ቅዳሴው ደስ ሲል ስሙ ፓስተር፣ ቅዳሴው ይሆናል። ቅዳሴ ማዳመጥ አትፈልጉም? እናዳምጥ እንጂ አጋንንቱን እንዋጋው እንጂ በምንዋጋው። እሺ ጋይስ፣ አጋንንትን በአጋንንት መዋጋት አትችሉም። አጋንንትን በአጋንንት መዋጋት ይቻላል ፓስተር? እሺ ጸል ተላላ ጥያቄ አለኝ ግን እውነት ለመናገር ቫይብሬሽን ማጅን ያሁኔን የማደርገው ምንድን ነው? በኦርቶዶክስ ተዋዶ ስም ተደብቀው እንዳሉ ነቤታየው ነመማር ነምናምን የሚያረጉትን ነገር አስበሃል። ከዛ በኋላ ደግሞ ዳቆናቶች ይገቡና መምህሮች ይገቡና ቄሶች ይገቡና እነዚህ ሰዎችን እንትን ያደርጓቸዋል። እነዚህ ሰዎች የሚሏቸዋል እንትን ነገር ከፍ ከፍ ያደርጓቸዋል። ይህ መቆም አለበት። አልሰማም ብላቸኋል በቃ

ሕያው ዘኢይመውት ዘተጠምቀ በወርዳኖ ዘተሰቀል በዕፀ መስጠት ተሰሃልነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት። ሁላችሁም በደንብ አዳመት፣ ጋይስ በደንብ አዳመት አለባቸው። ይህን አጋንንት እኔ እዚህ ጋር እታችሁ ናችሁ የምትኮምቱ እሷ ቤት ገብታችሁ ታፕታፕና ኮፒሊንክ የምታደረጉ የአጋንንትን ትብብርነት የምትተባበሩ እንትን ቅዳሴና ስርዓተ ቅዳሴ ማዳመጥ ግን ማትፈልጉ ተመልከት እንግዲህ ስርዓተ ቅዳሴ ቁጭ ብለ ማዳመጥ ማትፈልግ ፓስተር፣ የቤት ታየውን የአጋንንታዊ ንግግርና ጥላቻ እና ብልግና ቁጭ ብለ ስጠጣ የምትሁን ፓስተር። ኦኬ ኖ ኖ አልወጣም፣ ከሃይማኖት አልወጣም። ካሁን በኋላ እንደውም ቀጥታ የኦርቶዶክስ ተዋህዶ ሃይማኖት ዲያቆናቶች ቤተክርስቲያኑ ዝም ብሏለኝ። ጳጳሳቶች ዝም ብለዋል። ይህ ሁሉም በደል ሲበደል ይህ ሁሉ በዛ ስም ተደብቀው ሌቦች፣ የብልጽግና ካድሬዎች ኦርቶዶክስ ተዋህዶ ውስጥ ሰርገው ገብተው ጴንጤ የነሱ ነው፣ አረ እስልምና የነሱ ነው፣ አረ ኦርቶዶክስ ተዋህዶ ቤተክርስቲያን ግን ለራሷ መታገል አለባት። በነብ የታየው ኦኬ፣ በነብ የታየው እምነትን አክብር። ራስ ቫይብሬሽን እምነትን አስከብር። እምነታችን ይከበር፣ እምነትን አስከብር ቫይብሬሽን አረ ጊፍተር ነው እርሱና፣ አትንኩት። ፓስ ኖ ኖ፣ አስከብር። ጊፍተር ሆነ ምን ያገባኛል እኔ እንዴ? ከእምነቱን ማስከብር ይሶኪ እምነው እምነቱን ያስከብራ፣ ያስከብር፣ ቤቱን ከፍቶ ያስከብሩ፣ ይቃወም። በኦርቶዶክስ ተዋህዶ ስም እየመጡ አሁን፣ ለምሳሌ ዮናስ ሲጋል 15 ዓመት ሲደግፉ የነበረው ኦርቶዶክስ ተዋህዶ መምናን ነው ቄሶች ናቸው ዳቆናቶች ናቸው። ስለዚህ ይህ ብሽሽቅ ኖ ኖ፣ ይሄ እራሳችሁ አስከብሩ፣ እምነታችሁና እራሳችሁ ተከበሩ መጀመሪያ በሌላው ጥላቻ በፕሮቴስታንት በሙስሊም በምናምን ጥላቻ ይኖራል። ግን እምነትን የምታስከብረው አንተ ራስህ አስከብር እምነትህ። ቄሶችን ድና አውጣ፣ ከዛ ቄሶችን ከዝሙት አውጣ። ዲያቆናቶችን ከነቤት ታየው እስራት አውጣ፣ ከነቤት ታየው እስራት አስወጡ። የዘእኔ ልረዳችሁን የመጣሁት በቃ ኦኬ። ፓስተር አቤት፣ ወንድሜ አቤት፣ ፓስተር እያወራን ስማ። ቫይብሬተር ሀብታም ነው። አንቀጥቅጥፋለሁ አንድ በል። ኃይለኛ ግፍተር ነው። የሆነ ቤት ምን የምናገባኝ። የኔ ግፍተር አለን ይላል። እንዴ ውጣ አንተ። እኮ ሁሉ ነገር በቀልድ ነው የምታየው። የያዘችውን ነገር ላሳይህ። አንቀጥቀጥ እዚህ ቤት መከበር አለበት። አንቀጥቀጥ የሆነ ቤት ማነው? አንቀጥቀጥ አስራ አራት አንበሳ ሲያወር ቁጭ ብዬ ቫይብሬተር ምናምን የሚሉት ሰውዬ ደረጀ ደንቆሮ ሰገጤ፣ አንተ ደደብ፣ አንተ ሰይጣን ምናባት አደርጋለሁ አንተ ፍቅር ዝም ለማኛ አንተ በገንዘብ ደንቆሮ ሰገጤ፣ ኦርቶዶክስ ደረጀ ኦርቶዶክስ አያፍርምኩ አረባናቱ ይታከል እንደዚህ አይነት ጊፍት ደደብ። እንደዚህ የኢትዮጵያ ሕዝብ እነዚህ ቆናቾ ደንቆሮ አደረጉት ሕዝቡን እዚህ ጊፍት ስንሰጠ የምትከበር መሰለ አንተ ደንቆሮ ሰገጤ ማሃይ አንተ ነው ነው ብዙ ብር አሶርዶ ወደ 30 ሺህ ኮይና አሶርጆዋል እከክ ማንን ጅራት እኔኮ እኔኮ ያስተማርኳችሁ እኮ ነው። ገና ገና አንድ ባንድ አመጣሃለሁ። ሌባ ከሆንክ ካጋልጣሃለሁ። አንድ እጅ አንድ ደም ጠይቀኝ። ደረጀ ምትባል ደንቆሮ እኔ ልትናገር ሞራል የለህም። እዚህ ጋር ሰላሳ ሺህ ኮይን ስላወረድክ እኔን ልትናገር አንተ ደንቆሮ ሰገጤ፣ የኦርቶዶክስ ጠላት ራሳችሁን አስከብሩ። ኦርቶዶክስ ተዋህዶ ከሆናችሁ ነቢ ደምሳሽ ጋር ምናባታችሁ ነው የምታረጉት? ቁጭ ብለህ ጋር ሽርክ የምትሰራው ምናባ እያረክ ነው ደንቆሮ። መጀመሪያ ራስህን አክብር። ሰገጤ ፋራ፣ ግን ፓስተር ሰላሳ ካሬ ሜትር ተሰቶት ቤተክርስቲያን፣ በደንብ አዳምጠኛ፣ በደንብ አዳምጠኝ። አንተ አንተ አንተ ችግር አለብህ አንተ። ሁሉ ነገር አንቀጥቅጥ አላውቀውም። አንቀጥቅጥ ማነው እኔ

እኔ ጊፍተር አለ ምን አገባኝ። ባናቶ ለምን አይጠቀልም ቫይብሬሽን እንዴ? ዝም ብሎ ጋጠ ወጥ ፋኖ ነኝ የሚል ትግሬ ነው ቫይብሬሽን። በአማራ ነኝ ያለ ፋኖ ነኝ ያለ ለምን ነው አማራ ቫይብሬሽን አማራ ሰላሳ አምስት አማራ በቪዲዮ ይገባልኝ አማራ አይደበቅም። አማራ ተደብቆ ጊፍት አይሰጥም። ጌታን ነው የምልህ እንደ አንተ አንተ አማራ እኮ እኛ እኮ እንደ ማሳየት እንወዳለን እኮ። እንደ ገብረ ጊዮርጊስ የሚባለው ታውቀዋለህ ይሄ ሶስት አንበሳ ለአስ ያወረደው፣ ይኸኛ እኮ አማራ አይደለም እኮ ትግሬና ኦሮሞች እኮ ናቸው፣ በአማራ ተደብቀው እኮ ነው። እግዚአብሔርን ነው የምልህ ይሄ ባይብሬሽን አማራ ነው።